በአከርካሪ አጥንቶቻችን መካከል የሚገኙት ዲስኮች እንደ ትራስ ወይም ደግሞ መከላከያ ድጋፍ ሆነው የሚያገለግሉ ትናንሽ ክብ ክፍሎች ናቸው። እያንዳንዱ ዲስክ ጠንካራ የሆነ ውጫዊ ሽፋንና ለስላሳ እንደ ጄል ያለ ማዕከላዊ ክፍል አለው። እነዚህ ዲስኮች አከርካሪ አጥንታችን በቀላሉ እንዲታጠፍና እንዲቀሳቀስ ይረዳሉ። የዲስክ መንሸራተት ማለት እንግዲህ የሚከሰተው የዲስኩ ጠንካራው ውጫዊ ሽፋን ሲቀደድ ወይም ደግሞ ሲሰነጠቅ ነው። በውስጡ ያለው ለስላሳ የጅል ክፍል ወጥቶ በአቅራቢያው ባሉ የነርቭ መስመሮች ላይ ጫና ሲያደርግ የሚከሰት ነው ማለት ነው። ይህ ጫና እንግዲህ ብዙውን ጊዜ በታችኛው የጀርባ ክፍል ወይም ደግሞ በአንገት አካባቢ ይከሰታል። ይህም ህመም፣ መደንዘስ፣ መውረር ወይም ደግሞ የጡንቻ መዳከምን የሚያስከትል ይሆናል ማለት ነው። ሰላም ውድ የኢትዮ ቤተሰቦች እንደምናላችሁ። ዛሬ እንግዲህ በዚህ ቪዲዮ ላይ የምንመለከተው ስለ ዲስክ መንሸራተት ነው። እናም እንግዲህ መንስኤዎቹ ምንድናቸው? ምልክቶቹስ? አጠቃላይ ሕክምናው እና ማድረግ ያለባችሁ ጥንቃቄዎች ምን ይመስላሉ? የሚለውን በዚህ ቪዲዮ ላይ የምናየው ይሆናል። ለዚህ አስተማሪ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው እንዲሁም ቪዲዮን ላይክ በማድረግ ጀምሩ ላለሁ አሁን እንግዲህ ቀጥታ ወደ ጉዳይ ሳልፍ የዲስክ መንሸራተት መንስኤዎቹ ምንድናቸው ከሚለው ስንጀምር እንግዲህ የዲስክ መንሸራተት ብዙውን ጊዜ በተለያዩ ምክንያቶች ይከሰታል። አንደኛው በእድሜ መግፋት ነው። እንግዲህ በእድሜ ምክንያት ዲስኮች የመድረቅና የመሰነጣጠቅ እድል አላቸው ወይም ደግሞ እድሉ ከፍ ይላል ማለት ነው። በእድሜ በሚገፋበት ጊዜ ማለት ነው። ሌላኛው እና ሁለተኛው እንግዲህ ተደጋጋሚ እንቅስቃሴ ነው። እንግዲህ በተደጋጋሚ መታጠፍ ወይም ደግሞ ማጎንበስ በሚጠይቁ ስራዎች ላይ መቆየት፣ እንዲሁም የተሳሳተ አቋቋም መቆም ወይም አተኛኘትም ሲሆን የተሳሳተ አተኛኘት ለረዥም ጊዜ በተሳሳተ መንገድ መቀመጥ ወይም መቆም እንዲሁም መተኛት ለዚህ መንስኤ ሊሆን ይችላል ማለት ነው። ሌላው ድንገተኛ ውጥረት ነው። እንግዲህ ከባድ እቃዎችን በአግባቡ ሳይሆን በድንገት በምታነሱበት ወቅት ሊከሰት ይችላል ማለት ነው። እንግዲህ ለአደጋ የሚያጋልጡ ነገሮች ምንድናቸው? የሚለውን ስናይ እንግዲህ አንዳንድ ሁኔታዎች ለዲስክ መንሸራተት የመጋለጥ እድልን ይጨምራሉ። ከነዚህ መካከል እንግዲህ እድሜ ነው። ከሰላሳ እስከ 50 ዓመት ባለው የእድሜ ክልል ውስጥ ባሉ ሰዎች ላይ የዲስክ መንሸራተት በብዛት ይስተዋላል። ሌላው የስራ ሁኔታ ነው እንግዲህ ከባድ ነገሮችን ማንሳት ወይም ደግሞ ማጣመም ወይም መጠምዘዝ የሚጠይቁ ስራዎች ሌሎች ለአደጋ የሚያጋልጡ ናቸው። ሌላው ክብደት ነው እንግዲህ ከመጠን በላይ የሆነ የሰውነት ክብደት በአከርካሪ አጥንት ላይ ጫና ይፈጥራል። ሌላው ማጨስ ነው እንግዲህ ሲጋራ ማጨስ ለዲስኮች የሚደርሰው የኦክሲጅን መጠን ስለሚቀንስ መበላሸትን ያፋጥነዋል ማለት ነው። ሌላው እንግዲህ የመጨረሻው ዘረመን ወይም ደግሞ ጄኔቲክስ ነው እንግዲህ በቤተሰብ ውስጥ የዲስክ ችግር ታሪክ መኖር ለአደጋ የመጋለጥ እድላችን ከፍ የሚያደርገው ይሆናል ማለት ነው። ሌላው እንግዲህ ምልክቶቹ ነው እንግዲህ ምልክቶቹ የተንሸራተተውን ዲስኩ በሚገኝበት ቦታ ላይ ይወሰናል። እንግዲህ በታችኛው ጀርባ ከሆነ ህመሙ ወደ መቀመጫ፣ እግር ወይም ደግሞ የእግር ጣት ሊሰራጭ ይችላል። ይህ ህመም ሳያቲካ ተብሎ ይጠራል ማለት ነው። ሌላው እንግዲህ በአንገት ከሆነ ህመሙ ትከሻ ክንድ ወይም ደግሞ እጅ ላይ ይሰማል። ሌላው መደንዘዝ ወይም ደግሞ መውረር፣ የጡንቻ መዳከም እና እንቅስቃሴ ማድረግ መቸገር የተለመዱ ምልክቶች ናቸው ማለት ነው። እንግዲህ እነዚህ ምልክቶች ካያችሁ ምርመራው ምን ይመስላል የሚለውን ስናይ እንግዲህ ሐኪሞች አካል ምርመራ ያደርጋሉ፣ የነርቭ ምላሾችንና የጡንቻ ጥንካሬን ይፈትሻሉ። እንግዲህ የችግሩን መጠንና የተጎዳውን ነርቭ ለማወቅ ኤምአርአይ ወይም ሲቲስካን ወይም ደግሞ ኤክስሬ ሊጠቀሙ ይችላሉ ማለት ነው። ህክምናውም እንግዲህ ብዙዎቹ የዲስክ መንሸራተት ችግሮች ያለቀዶ ጥገና የሚድኑ ናቸው። እንግዲህ እረፍት ማድረግና አካላዊ ህክምና የጀርባ ጡንቻዎችን የሚያጠነክሩ ልምምሮች ናቸው። ሌላው እንግዲህ የህመም ማስታገሻ መድኃኒቶች ናቸው ወይም ደግሞ እንደ አንቲ ኢንፍላማንቶሪ መድኃኒቶች ወሳኝ ናቸው። ሌላው ጡንቻ ማፍታቻ ነው ወይም ደግሞ ስትሮይድ መርፌዎች ወሳኝ ናቸው። ከዚህ በተጨማሪ ትንሽ ባሰ ሲል ሁኔታው የከፋ ከሆነ የተጎዳውን ዲስክ ለማስወገድ ወይም ደግሞ ለመጠገን የቀዶ ጥገና ሕክምና ሊያስፈልግ ይችላል ማለት ነው። ሌላው እንግዲህ ችላ ከተባለ ምን ሊከሰት ይችላል? ቶሎ ምርመራ የማታደርጉ ከሆነ ትንሽ ሊብስ ይችላል። እንግዲህ ሕክምና ሳይደረግለት ከቆየ ስር የሰደደ ወይም ደግሞ ለረዥም ጊዜ የሚቆይ ሕመም፣ የነርቭ መጎዳት፣ አልፎ ተርፎም የፊኛና የአንጀት ቁጥጥር ማጣት ሊያስከትል ይችላል ማለት ነው። ይህም እንግዲህ የመጨረሻ ሁኔታ አስቸኳይ የህክምና እርዳታ የሚጠይቅ ይሆናል ማለት ነው። እንግዲህ አስቀድሞ ለመከላከል አንዳንድ ማድረግ ያለባችሁ ጉዳዮች አሉ። እንግዲህ የዲስክ መንሸራተት ለመከላከል የሚረዱ ቀላል መፍትሄዎች፣ እንግዲህ አንደኛው ትክክለኛ አቋም ይኖራችሁ። ስትቀመጡም ሆነ ስትተኙ ወይም ስትቆሙ ትክክለኛ አቋማችሁ ይዛችሁ መቆም ይኖርባችኋል። አዞቶ የአካል ብቃት እንቅስቃሴ ማድረግ የሆድና የጀርባ ዋና ጡንቻዎችን ማጠንከር ስለሚያስፈልግ የቀላል የአካል ብቃት እንቅስቃሴ ማስራት ያስፈልጋል። እንዲሁም እቃዎችን በትክክል ማንሳት፣ ከባድ ነገሮች ሲያስታንሱ ጀርባችሁን ከመጠቀም ይልቅ የእግር ጡንቻችሁን መጠቀም አስፈላጊ ነው። ሌላው እንግዲህ ጤናማ ክብደት ይኑራችሁ። እንግዲህ ማጨስን ማቆምና ክብደታችሁን መቆጣጠር ያስፈልጋችኋል ማለት ነው። ማለት ነው እንግዲህ ውድ ቤተሰቦች፣ ለዛሬ ይሄ ነበረ። ሆፕ በዚህ ቪዲዮ ላይ ጠቃሚ መረጃ እንዳገኛችሁበት፣ ሀሳብ አስተያየት፣ እንዲሁም ጥያቄ ያላችሁ ማስቀመጥ የምትችሉ ይሆናል ማለት ነው። እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ አመሰግናለሁ። በቀጣይ በሌሎች ቪዲዮዎች እንገናኛለን። እስከዛው ቻው